መርሀባ የሃልዊን፣ ዛሬ የሳምንት ምግብ አሰራር አሳያችኋለሁ። ብዙ ጊዜ እኔ በየቀኑ ምሰራ ነው የሚመስላችሁ፣ አላላ አብሶ ሰው ከሌለ ደስታዬ ነው ማለት በቀ፣ በሳምንት አንዴ ነው ምሰራው፣ አንዴ ነው ፍሪጅ ውስጥ የማደርገው። ዛሬ ሰላጣ ከትፌ ፍሪጅ የማደርገው የሳምንት ምግብ ላሳያችሁ ነው። በመጀመሪያ በግሬ ሄጄ ቅጠላ ቅጠል የሰላጣ እቃዎች ምናምን ከዛስች ስቼ የመጣው። ከዛ ከመጣው በኋላ በቃ ላሳያችሁ ወሰንኩኝ። ባይዘ ወይ ይህ ትሬንድ የሚያቃጥል ምግብ የሚበላ ትሬንድ ቲክቶክ ላይ አይቸው ነው እሞክረዋለሁ ብዬ ይዤ መጥቼ ነው። ኔክስት ቪዲዮ ሰራላችኋለሁ። በጣም ረቦ የነበር የመጣሁት ቪዲዮ ሙሉ ስቅርጽ እንደሁም አሁን ኤዲት ዝም ብዬ ነው የምበላው። እናንተ አፈርዱብኝ። ራቤን ለማስታገስ ትንሽ ይነብበላውኝ። ከዛ በኋላ የገዛው ተነቃ ማውጣጣት ነበር ስራዬ። የምከትፈውን በሙሉ ወደ ውጭ አደረኩኝና ሌላውን ወደ ፍሪጅ አስገባውኝ። በነገራችን ላይ የምከትፋቸውን ለሳምንት ስለሚቀመጥ በጣም ነው ጥንቃቄ አድርጌ የምከትፈው። እናንተም ጥንቃቄ አድርጋችሁ ክተቡ። ነው ቀጠላ ቅጠሉ ልክ እንደዚህ ያው እንዳያችሁት የተበላሸ ነገር ምናምን ትንሽ ካለው በቃ የሳምንት ያላችሁት ሁለት ቀን ሶስት ቀን ሊበላሽባችሁ ስለሚችል ማለት ነው። ሁልጊዜ እኔ በአቸቶና በሎሚ ነው ማጥበው። አቸቶ አልቆቤ ነበር እዚህ ጋ ቼ አሲድ ነበረ እሱን አደረግኩበት ትንሽ። ከዛ ጨው አደረጉ አደረጉ። በቻላችሁት አቅም ጨው አብዙበት። ያለ የሌለ ምናምን ነው የሚሞተው ባይ ደ ዌይ ያ ጋይስ፣ እንደዚህ ቪዲዮ ረዝሞ ምንድን ነው የሚወራው? እሺ፣ እንደኔ ቢስሚላ በቲክቶክ አንድ አንድ ደቂቃ ሁለት ደቂቃ ማውራት ለምጪ ዩቲዩብ ላይ ምን ላውራ? እሙህም እዩት፣ እዩት ቆሻሻውን። ያ ጋይስ እዩት ከለሩን በአላህ ላይ ላይ ላይ ይሄንን ነበር ምበለይ ነበረ ላይ በደምብ ካልተጠባ ነው የምንበላው። አፈሩ ምናምን ከታች ዝቅጥ ብሎ አያችሁት። በመጀመሪያ ያጠብኩ ቅጠላ ቅጠሉ ነበረ በቃ እየደጋገምኩ እየደጋገምኩ በደንብ ንጹህ ውሃ እስከሚወጣ ድረስ አጠብኩትኝ። ከዛ ወንፊት ላይ ያደረግኩትና ውሃው በደንብ እንዲጠነፈፋረኩት። በነገራችን ላይ ውሃ ያለው ራሱ ፍሪጅ ውስጥ ለብዙ ጊዜ ከቆየ ይበላሽባቸዋል። ስለዚህ አጠንፍፉት። ከዛ ዚጋ የተጠቀምኩት ቀዩ ጥቅል ጎመን ነው። ይሄ የምድረው ስሙ መልፉፍ አህማር ነው የሚባለው። መስለኛ ባለበኛ እም እሱንም እንደዛው ባቸቶ ና በጨው ውስጡን እንደዚህ ክፍትፍት እያደረግኩኝ በደንብ አድርጌ አጠብኩት። በንጹህ ውሃ ለቀለኩት። ወሪያችን ላይ ቅድም ካጠብኩት ቅጠላ ቅጠል ይሄኛው ጥቅል ጎመኑ ና የሰላጣ ቅጠሉ ምንም ቆሻሻ የለውም። ሲጀምር አንዳንድ አረቦች እንደውም አጋጥሟችሁ ከሆነ አይታጠብም ዝም ብላችሁ ከትፋችሁ ስሮት ነው የሚሉት እና እኔ ግን ያው እዚጋ በደንብ አጠብኩትኝ። ከዛ በኋላ ቀይ አረንጓዴ እና ቢጫ ከለር ቃሪያ የማያቃጥል ቃሪያ ነበር ያመጣሁት። በጣም ጠቃሚ ነው፣ በነገራችሁ ላይ ብዙ ጥቅሞች አሉት። መቼም ጥቅሙን ጉግል አድርጊ መጥቼ አልነግራችሁም። ከፈለጋችሁ ሄዳችሁ ሰርች አድርጉ። ሲጀመር ቪዲዮ ረዝሞ የሚወራ ሁሉ ጠፍቶኛል። እምህም ሁሉንም እዚ ይቀየላችሁ። እንደምታዩት እንደምታዩ ታጣጠብን ሰላጣውን ከትፋችሁ የምታስቀምጡበት እቃ ግዛዝ ነገር ቢሆን ጥሩ ነው። ልክ እኔ ዚጋ እንዳዘጋጀሁት እነዚህን በደንብ አጥቤ አድርቄ ነው ያስቀመጥኳቸው። ከፊት ለፊት ደግሞ እንትን ብላክ ነገር አላቸው። ይሄ ደግሞ መጻፍ ትችላላችሁ። ለምሳሌ በእስራት እስራት አይደለም ሽኖሃላ ቾክ ቾክ በቾክ የምትፈልጉትን ነገር ከላይ መጻፍ ትችላላችሁ። ልክ ፊት ለፊት ያሉት ልብ ቅርጾቹ መጻፊያ ናቸው ማለት ነው። እና እዚህ ጋ እኔ ከተፍኩኝ ባንድ በእጄ ነው፣ እንደዚህ ከፍ ይዴ ነው የማደርገው። ባንድ ማለት መጠኑን በዛ ነው የምመለካው። እናንተ ግን መጠኑን መለካ ከፈለጋችሁ፣ ስፈልጉ፣ በኩባያ በሰሐን፣ በእጃችሁ እንደፈለጋችሁ ማድረግ ትችላላችሁ። ከዛ በመጀመሪያ ኪያሩን ወይም ኩከምበሩን ያደረግኩት ለምን እሱ ከስር ይሁን? ውሃ ሊያወጣ ስለሚችል መጀመሪያ ላይ የምታደርጉት እሱ ነው። ከዛ በኋላ ጥቅል ጎመን አደረግኩኝ። እሱም ጠንከር ያለ ስለሆነ ጥቅል ጎመን አደረኩኝ። ከዛ ቃሪያዎቹን በከለር ሁሉንም ከታትፌ አደረኩኝ። መጨረሻ ላይ ነው ያደረግኩት። ይሄ ቅጠላ ቅጠሉን ለኖ እንሻላ ይበላሽን በደንብ ስለታጠበ ግን ከላይ ነው መሆን ያለበት ባይ ዘ ወይ ቲክቶክ ኤክስፕሎር ወቱ እንደዚህ አይነት ሰላጣ አሰራር አይቼ ነው እኔም እንደዚህ መስራት የጀመርኩት። ግን እነሱ ዶሮ ጠብሳ ያደርጉበታል። ቲማቲም፣ እንቁላል የተቀቀለ፣ ምስር የተቀቀለ የማያደርጉበት ነገር የለም። አቮካዶ፣ በዛ ላይ ደግሞ ከታች ከመጀመሪያ ላይ ሱሱን፣ ሎሚ ምናምን፣ ጨው ያደርጋሉ። እኔ ግን ቅጠሉን ብቻ ሰላጣውን ብቻ ያለ ምንም አይነት ሱሶቹን፣ በኋላ ነው የማደርጋቸው። ሎሚውን አቸቶ ምናምን ልክ ልንበላ ስንል ነው እኔ የማደርገው። እናንተ ግን መጀመሪያ ላይ ማድረግ ትችላላችሁ። ግን አታርጉት ባይ ነኝ። ሞክሬው ነበር ከዚህ በፊት እንደዚ አድርጌ እና ከፍሪጄ ይሁን ወይም ከሱ ይሁን አላውቅም። ግን በሶስተኛ ነው በአራተኛ ቀኑ አስጠላ። ምንም አሪፍ አልሆነም፣ ፍሬሽ አልሆነም። ይሄ ግን ልክ እንደዚህ ያደርጋችሁ ስግት አድርጋችሁ ካስቀመጣችሁት እስከ ሳምንት ድረስ ወላህ ላዚም ፍሬሽ ነው ሽፍቱ ምዬላችኋለሁ ከዛ መጨረሻ ላይ እኔ ሎሚ ከትፍ ያደረግኩበት አለማረግ ትችላላችሁ እንደ ምርጫችሁ ነው ሹፉል ያህል ጀማል ሹፉል ያህል ሰፋ ማሻላ የትምህርት ቤት ሰልፍ ነው የሚመስለው አንዳንዱን አረንጓዴ ቅጠል አድርጌበታለሁ አንዳንዱ ደግሞ አላደረግኩበትም ምህም እንደ ምርጫችሁ ሰላጣ እንደምትወዱት እንደ ምርጫችሁ መስራት ትችላላችሁ ከዛ በደንብ ነው ዝግት ነው የሚያደርገው ይሄ የሰላጣ ቀደስ የሚለው ማለት ነው ከዛ ፍሪጅ ውስጥ ደረደርኩት። ሰባት ቀን ኩሽና ባይ ባይ። ሌላም ነገር እንደዚህ ሰርቺ ብዙ ነገር አስቀምጣለሁ። በነገራችን ላይ ሆኔ ኩሽና አልወድም። እሙህም ዛሬ እራት አንድ ሰላጣ አንብላልኩኝ ና መጀመሪያ ሎሚ ያደረግኩኝ፣ ከዛ ትንሽዬ ድብስ ሮማን፣ ድብስ ሮማን ያን የሮማን የሮማን ምን ጁስ ና አይደለም የሮማን ጭማቂ አደረግኩኝ። ከዛ ትንሽዬ የወይራ ዘይት አደረግኩበት ትንሽ የጨው ሆት ሶስ፣ ይሄ ሻጣራና የሚባለውን እኔ በጣም ስለማወደው ነው። ሰላጣ ላይ ግን አይደረግም፣ ግን ቅመሱት። አድርጉና ቅመሱት፣ በጣም አሪፍ ነው። ትንሽ አደረግኩኝ እሱንም። ከዛ ጨው አደረግኩኝ። የሰላጣ ቅመም ምናምን አደረግኩበትኝ ከዛ የተከተፈውን ሰላጣ አደረኩት። እናንተ እዚህ ጋር ዶሮ ጠብሳችሁ ማድረግ ትችላላችሁ፣ ድንች ጠብሳችሁ ማድረግ ትችላላችሁ። እዚህ ጋር አሁን እኔ የሰራውላችሁ ሶስ፣ ይሄ መኮረኒ ራሱ ቀቅላችሁ በዚህ ብትጠቀሙ በጣም ነው የሚጣፍጠው። ጨዋለው፣ ሎሚ ምናምን፣ አሁን ራሱ ብዩ ብያለኝ እማሚያ ጋይስ። እንደዛ ካደረኩኝ በኋላ አንድ የከተፍኩትን ሰላጣ አውጥቼ አደረግኩኝ። እኔ እዚህ ጋ የአደንጓሬ አደንጓሪ ምድፍሬ ምንድነው ፎሶሊያ ብዛሊያ የሚባለውን እሱን ተጠቅሜ ያለው። ይሄ ደግሞ የሰላጣ ቅመም ነው፣ በጣም ጭማሪ ይኮመጥጣል። ብዙ የሚኮመጥጥ ነገር ካልፈለጋችሁ አለማድረግ ትችላላችሁ። ብዙዎቻችን ሰላጣ በጣም እንወዳለን፣ ግን በየሰዓቱ ወይም ምግብ በሰራን ቁጥር ሰላጣ መክተፍ የሚያስጠላን፣ የሰላጣ ቃ ገዝተን ፍሪጅ ውስጥ አድርገነው ቶሎ ይበላሽብናል ምናምንና አሁን ዛሬ ያሳየዋችሁ የሰላጣ አሰራር ከትፋችሁ ለሳምንት ለ15 ቀን ምናም ማስቀመጥ ትችላላችሁ። ምንም ነው የማይበላሽባችሁ። እሺ ያጋይ ጋይስ ይሄ ቪዲዮ ጠቅሟችኋል ብዬ ተስፋ አደርጋለሁኝ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሌላ በቆንጆ ቪዲዮ ተመልሰን እስከምንገናኝ ባይ።